ሙዲ፣ ሙዲ፣ ዳልመሰ፣ ሰላም፣ ሰላም! ወይኔ ጉዲ! ፈላ፣ ሰላም፣ ሰላም፣ ሰላም! አረ በእግዚአብሔር፣ ምንድን ነው ሰላም? ካሜራማን፣ በእናትህ! ሰላም፣ ምንድን ነው? ሰላም! ጉዲ ፈላ! ሰላም፣ ሰላም፣ ሰላም! አረ በእግዚአብሔር፣ ተነሽ ሰላም! ሰላም፣ ሰላም! ወይ ጉዲ! ሰላም፣ ሰላም አላችሁ ከሌሊቱ ስምንት ሰዓት ሰላምን በጣም አሟት ሆስፒታል ወስጃታለሁ። እግዚአብሔር አንድ ነገር አለ። ዛሬ ትምጣና በእሷ ፊት በእናንተ ፊት እነግራችኋለሁኝ ማለት ነው። ያው አዲስ ነገር ነው፣ ደስ የሚል ነገር ነው። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛለን፣ እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ እያልን ዛሬ እንግዲህ በአይነቱ ለየት ያለ ቪዲዮ ለእናንተ መጥቻለሁ። ሰሞኑን እንግዲህ የነበረውን ደስታ የነበረውን አንዳንድ ችግሮችም ደስታዎችም ሁሉንም አይታችኋልና፣ ያው በነገራችን ላይ ከእናንተ በጣም ያስገርመኝ ነገር አለ። ሁሌ የምምለው አሁንም ቢሆን ልንገራችሁ በቃላ የሆነ ሰው የሆነ ሰው ደስታ ስታዩ ከዛ ሰው በላይ እናንተ ናችሁ ብዙ ጊዜ የምትደሰቱትና ይሄ ነገራችሁ በጣም ያስገርመኛል፣ በጣምም ደስ ይለኛል። የምሬ ነው ምላችሁ በጣም በጣም ፈጣሪ ይሄን ማንነታችሁን አይቀይረው። በቃ እንጃ፣ እናንተም ደግሞ ልክ እንደዛ ያላሰባችሁትን ደስታ ፈጣሪ ይስጣችሁ ማለት እወዳለሁ። እና ሰሙኑ ሰላምዬ እንግዲህ በአዲስ ቤት እንብሽብሽ ብላ በአሪፍ አሪፍ ያው የምንችለውን ያክል እኛ ማና ነገሮች ተደርጎ ነበረ። በጣም ደስ ብሏታል፣ እኛም በጣም ደስ ብሎናል። እና ደግሞ ትንሽ ግን በየቪዲዮ መሀል እያያችሁ ከሆነ በጣም እያመማት ምናምን ነበረ። ግን አላውቅም እንዴት እንደምነግራችሁ፣ ይህ ነገር የመረኝ ነው ምላችሁ። እግዚአብሔርን መቼ ዕለት ነው ከትላንትና ወዲያ መሰለኝ ከትላንትና ወዲያ አ ብቻ በዚህ በዚህ ሶስት ቀን ውስጥ ነው የምሬ ነው ምላችሁ። ከሌሊቱ ስምንት ሰዓት ሰላምን በጣም አሟት ሆስፒታል ውስጃት አለኝ። እግዚአብሔር በጣም አሟት ማለት ነው። በቃ አላ የሆነ አፈነኝ ነው አዞረኝ ነው በቃ ሆነ መተንፈሱ ላ ምናም ብዙ ነገሮች ከብዷት ነበርና በቃ እኔ በህይወቴ በዛ ልክ ሰው እንደዛ ሲሆን አይቻላቅም። በጣም ነበር ያመማት፣ በጣም ነበር የጨነቃት። እና ደግሞ በሰዓቱ ከእሷ በላይ በጣም ነበር የጨነቀኝ። የምሬን ነው የምላችሁ በቃ ለመጀመሪያ ጊዜ ነው እንደዚ ነገር ያጋጠመኝ ምናምን ነው። ከዛ ኤንዲንም ጠርቸው ከእሱ ጋር እንግዲህ አብረን በመሆን ሆስፒታል ምናምን ወስደናት ምናምን ያው እግዚአብሔር ይመስገን ደህና ናት። ግን እንደዛም ሆነ ክላሷ ላይ መቅረት እንደሌለባት ነበር ስትነግረኝ ነገረኝ ነበሩ። እየቀረችም አልነበረም። በጣም በስነስርዓት ክላሷ ትሄዳለች ትመጣለች እያዞራት እየደከማት አላቅም ብቻ ሰሞኑን ያለችበት ሁኔታ በጣም ጥሩ አይደለም፣ በጣም ማለት ነው። እና ካለችበት ነገር ላይ አሁን እንዴት ነው መውጣት የሚቻለው የሚለውን ነገር በጣም ግራ ስለገባኝ ነው። የምሬ ነው የምላችሁ። ሆስፒታል ምናምን ስርኳት ያለውን ነገር ስነቃ ልጅቷ ትፈራለች። እውነት ለመናገር ሆስፒታል መሄድ ነው እንዴ ስላት የዛኔ ራሱ በጣም በቃ ላክ ኦቨር ከአቅሟ በላይ ስለሆነ ነው ይጃት የሄድኩት እንጂ እንደዚህ በኖርማል ኒድ ስላት እሻትልም። በቻላችሁ መጠን በውስጥ ንገሩልኝ፣ በውስጥ ንገሯት። በቃ የምር ሄዳ መታቀ ምናምን አለባት። እንደዛ የሚያድርጋት ነገር ትንሽ ሰላም ማግኘት አለባት። እና ንገሩልኝ በውስጥ ቤተሰቦች። ከትምህርት ቤት እንደተመለሰች ቀጥታ ወደዚህ ነ ብያታለሁኝ እና ደግሞ እስከዛሬ ያልነገርኳት ነገር ለእናንተም ያልነገርኳችሁ ነገር ለእሷ የምነግራት አንድ ነገር አለ። ዛሬ ትምጣና በእሷ ፊት በእናንተ ፊት እነግራችኋለኝ ማለት ነው። ያው አዲስ ነገር ነው ደስ የሚል ነገር ነው። እናንተም ደስ ይላችኋል ብዬ አስባለሁ። ይህን ነገር ስትሰሙ ብቻ። ዛሬ አላቅም። አባ አባ፣ እንዴት ረስቼ መጣሁ። የምር አባ ልገዛላት አስቤ ነበርኩ። ወይኔ ወይኔ እዚህ አካባቢ ደግሞ የለም ታውቃላችሁ። ብቻ ስትመጣ ዛሬ በጣም ደስ እንዲላት ከጭንቀቷ፣ ካለችበት ሁኔታ እንድትወጣ የምችለውን ያክል እጥራለሁ። ግን ሁላችሁም ጸልዩላት እግዚአብሔርን። ከልቤ ነው እኔ ከልቤ ነው አሁን እያወሩ ያሉት። በጣም በጣም በጣም ጸሎት ያስፈልጋታል። በቻልኩት መጠን እኔም ያው እንደዚህ ገዳም ቦታ ምናምን እየወሰድኳት ነው። ጸበል እምነት ምናምን እየሄድን እያመጣውላት ነው። ግን የእናንተ ጸሎትም ያስፈልጋታል። ዱአም አድርጎላት ሁላችሁም ቤተሰቦቼ፣ ያው ፍቅራችሁን እንግዲህ በዚህ አሳዩኝ። ዛሬ ይሄን ቦታ እኔ ብዙ ጊዜ መጥጫቃለሁኝ። እሷ ግን አዲስ አበባ ሆና አዲስ አበባ ከመጣች እዚህ ቦታ መታታቅ ምንም መታታቅም። በቃ ዛሬ እየዞርኩኝ ሁሉን ነገር አሳያታለሁኝ። ካለችበትም እንግዲህ ህመም ትንሽ ማስታገስ ይኖርብናል ብዬ አስባለሁ። አንዳንድ ጊዜ የሆነ የተለመደ ነገር ክላስ ቤት ከዛ ቤት ቁጭ ብላ ግድግዳ ምናምን ማየት ብቻ ስለሆነ ያ ነገር ደግሞ ህመሟን እንድታዳምጥ ነው የሚያደርጋት። እና ቢያንስ አየር ቀየር ማድረጉ እንደዚህ መናፈሻ ቦታ ምናምን መሄዱ ጥሩ ነው ብዬ ስላሰብኩ ነው እዚህ ቦታ የቀጠርኳት። እንዲሁም ደግሞ ሌላም ሰርፕራይዝ አላት እንግዲህ እንዲህ እንደምታይኝ ፏል አልኩህ ነው እኔ እንደዚህ ፏ ብያለሁኝ። እሷም ስትመጣ እንግዲህ ይህን የመሰለ ተመሳሳይ ልብስ ይዤ እላታለሁኝ። ስትመጣ መኪና ውስጥ ቀየርሽ፣ ነይ እላታለው ማለት ነው። እስከ መጨረሻው ተከታተሉኝ። ዛሬ ደስታ ቀን ነው፣ ብዙ ሰርፕራይዞች አሉ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን። ዘገየች እንደውልላት። እስኪ እስካሁን ደርሻለሁ ካለችኝ ቆየች። ወይኔን እየሞከር እየሞከርኩልሽ ነበር እኮ ታገድሽ። እሺ እንደ ገባሽ ማለት ነው ወደ ቀኝ በኩል ፓርክ አለ፣ የመኪና ፓርኪንግ አለ ማለት ነው። እዛ ጋር ሂጂ እና መኪና ውስጥ አለልሽ ግቢ እና ልብስ ያስቀመጥኩት ልብስ አለ። እሱን ቀይረሽ ነው ለምን ቀይረሽ ነው ያልኩሽ? እንዲ ሰላም ቀይረሽ ሲልደው ልቀይረሽ። እሺ ቶሎ በይ

ስኝ በጣም ነው የወደድኩት፣ ታውቃለሽ? የምርም ደስ ይላል። ሲጀምር ልብሱ በጣም ሲጀመር መኪና ውስጥ ገብች ነበረ ማለት ነውላነገበብ ሰላም የምር ናፍቆሻል። በነገራችን ላይ በጣም ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ከሀገር ውጭ ከሀገር ውስጥ ያላችሁ ሰላማችሁ ይብዛልኝ። ዛሬ እንግዲህ ምን አስቦ እንደሆነ የተረሳ ነገር አምጥቷል። ይሁንስ፣ እሺ። ግን በጣም የቆየሽ ስንት ሰዓት ነበር? ልጅ ወጥቼ እኮ ፕሪንት ነገር ነበረኝና የሚያዞርሽ ምናምን እና ነተራ ምንድን ነው እንደዚህ ሰዓት ሆነሽ መድኃኒቱን አላችሁም። አረብጫለኝ አቃጠልኩ። በጣም እ ግራ ገባኝ። አቅም እያጣሽ ነው። ይዚ ማድረግ ይቻላል። እግዚአብሔር ጋር ወደፊት ነው። አይ እውነት ለመናገር ደስ ብሎኛል ስለወደድሽው ግን የምር ነው የምልሽ። አንቺ አሁን ዝም ብለሽ ምን የእሷ ችግር ምን እንደሆነ ታውቃላችሁ? የምር እያመማት፣ የእውነት በጣም አሟት። መናገር አትፈልግም። በቃ ለምን እንደሆነ አላውቅም። ሁሉን ነገር መያዝ፣ ሁሉን ነገር ቻለ ማድረግ። አሁን እንዴት እንደምታቃጥል እነግራችሁ አልችልም። ደህና ነኝ እኮ ጆሲ፣ ደህና ነኝ። ታ እኮ ነው ችግርሽ አንቺ እኮ እንዴ። እሺ አሁን ከዚህ በላይ እንደዚህ እየሆንሽ ደህና ነኝ ምን ማለት ነው እንዴ? ከዚህ በላይ እንደዚህ አይነት ትኩሳት አለ እንዴ? ምን ከተኛሁበት ጭራሽ ይብስብኛል ብዬ እኮ እዚህም ቦታ እኮ ያመጣሽ እኮ ለዛ ነው ገብቻለ። ሁሌ የተለመደ ነገር ነው። ሰላም ደህና ነኝ አትበይኝ። ሁሌ እያመመስ ልትነግረኝ የነበረው ነገር ምንድን ነው? መጀመሪያ እያወራሁሽ እንደዚህ አሞኝ የመጣሁት ማለት ነው። በጣም አስቸኳይ እሱንማ እነግርሻለሁ ግን ማንዴ እስ ዛሬ እኮ የጠራሽ ልነግርሽ ነው እና ደግሞ ከስንት ጊዜ በኋላ ቆየ ነው። የሆነ ታይም ላይ ነበር መልበስ የነበሩ፣ ከዛ በመሀል ብዙ ችግሮች ተፈጠሩ፣ ምናምን እነሱ ነገሮች። እሺ ስለማድረግ ስንል እራሳ ነዋ። በጣም አዎ፣ በጣም በጣም ብዙ ነገሮች ነበሩ። ያው እኛም ቤተሰቦቻችን ምናውቀዋለን ነው። ብቻ ሁሉም እያለፈ ነው፣ ያልፋል። ተመስገን ነው። ብቻ ያው እየተፈጠረ የነበረውን ነገር አይታችኋል። እኔ ጋር ምናምን ከጆሲ ጋር የተፈጠረውን ነገርም ሁሉንም ነገር አይታችኋል። ና ብቻ እያለፈ ነው ተመስገን ነው ይባለዋል ሌላ ነው አይባለም። በነገራችን ላይ ዛሬ እንዲህ ያልመጣው ግዴ የሆነ አስቸኳይ ነገር ነበረው እና ወደዛ ነገር ነው እንጂ እዚህ ቦታ ላይ እሱና እኔ ሆነን አንድ ላይ እንድንሆን ነበር የመጡት። ላይክ በዚህ ቦታ በጣም ነው የሚያምረው። መተሽ ታውቂያለሽ? አዚ አይ አላቅም። ስታወሩ ግን ሰምቻለሁ። ከኢንዲጋ ነው ስታወሩ ነበር። መተሽ ታቀለ እንት ከላይሳ ነበር ማለት ነው። ስሙ ምናምን ከዚህ ስታወሩ ነበር። ከኢንዲጋ ጅምር እንደዚህ አይነት ቦታ ያለ አይመስለኝም እና ልክ ገና ስገባ ማለት ነው በቃ መንፈስ ይታደሳል ማለት ነው። አይ የምር ማን ነው? አሁን ካለሽበት ህመም ስሜት አሁን ካልሽበት ነገሮች በትንሽም ቢሆን ይቀንሳል ብዬ ስላሰብኩ ነው ወደዚህ ያመጣውሽ። ግን እንደዚህ አሞሽ ደግሞ እንድትመጭ አልፈልግም ነበረ፣ ምክንያቱም ቤት ይደሽ ማረፍ ነበር የነበረብሽ። በጣም ነው ባይዚ። ላንቺ ይታወቅሽ ነው ምንድነው አልገባኝም። አይታወቀኝልኩ ነው ወይስ እየቻልሽው ነው? ኧረ አንቺ ቦታ እኮ በጣም ነው ደስ የሚለው ጌታን በጣም

ቦታውን ስለወደድችሁ ደስ ብሎኛል። እንዲሁም ደግሞ እስኪ አን ልብሳችን እስኪ እሷ ወደዋለች። እናንተስ እንዴት አያችሁት? ቤተሰቦቻችን እስኪ እኔ ወደዋለ ቀቀስ ብለሽ እንዴት ታያችሁት? እስኪ እስኪ ትንሽ እስኪ ተላመጭ ቀና ከባድ እኮ ነው ጋይስ፣ እሷን ለማዛቅ በጣም ብዙ እየሞከርኩኝ ነው። እሺ ደከመኝ፣ እዘለኝ። እሺ ማስነግረኝ ከሆነ ወሬው ማነግረኝ ከሆነ በቃ እዘለኝ፣ ነው ወደ ቤት በቃ እውነት፣ በጣም እየደከመኝ ነው። በረም በረም እ በቃ ተኛው፣ ተኛ ህጻን ልጅ አሳድገሽ ታውቂያለሽ? አዎ። ታናሽ ወንድም አለሽ? ታናሽ ወንድም አዎ። እግዜር አንቺ ነሽ ሰላም እሹሩሩ ሰላም፣ እንቅልፍ ይዞሽ እንዳይድበዋል። ተኝቻለ። ጆሲ እኔ ምንሽ፣ ግን መቼ ነው ትምህርት ቤት የምንሄደው አብረን? ውስጥ ሁሌ እሄዳለሁ፣ በር ላይ ነው አድርቼሽ የሚመለስ ነገር ግን ያው ትንሽ ስለአመመሽም ውስጥ አስገብቼሽ ነው የምመጣው። በዛው ክላሳችሁ ምናምን አይሆንም። ያለ አይዲ መግባት እኮ አይቻልም። ለዛ ነው እኮ

አትስራ ለምን ይደክመዋል ብዬሽ ነው። እና ድሮ ሞዴሊንግ ስንሰራው ማለት ነው እኛ ጋር እንዴት እንደታውቂያለሽ። ኤንድ ራስህ ሞዴሊንግ እማራለሁ ምናምን ብሎ ከእኛ ጋር ሊገባ ነበረ ይዛነ ማለት ነው። ከዛ ው እዛ ሞዴሊንግ ስትሰሪ ምንድን ነው መጀመሪያ እንደዚህ ትቆሚያለሽ ምናምን እጅታች ነው የሚታየው ማለት ነው ከዛም በኋላ በቃ እንደዚህ ታያለሽ፣ እንደዚህ እንደዚህ እንደዚህ ማለት የለም። ቀጥ ብለሽ ወደ ፊት ነው የምትይው። ከዛ በቃ ሊድልሽ አንዲ ከዛ እንደዚህ በጣም ብለሽ በቃ ላጥ ላጥ። ሰላም ሰላም፣ ይሄ ቢፈለ ሰላም፣ ካሜራ ሰላም። አረ በእግዚአብሔር ምንድነው? ሰላም፣ ካሜራማን በናትህ፣ ሰላም፣ ምንድነው? ሰላም